ግንቦት ሃያን በማስመልከት የዘንድሮ ግንቦት ሃያ በዓል አከባበርን በማስመልከት 34ተኛውን የግንቦት ሃያ በዓል ምክንያት በማድረግም በሀውልቲ ሰማይት አዳራሽ የፓናል ውይይት እየተካሄደ ነው። በፓናሉ ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ተወካዮች ተገኝቷል። በመቀሌ ነው እንግዲህ እየተካሄደ ያለው። ከዚህ በፊት እንግዲህ ኢህአዴግ ስልጣን ላይ በነበረበት ጊዜ አጠቃላይ በኢትዮጵያ ደረጃ ነበረ ግንቦት ሃያ የሚከበረው ግንቦት ሃያ እንግዲህ ወያኔ መንግስት ደርግን እንግዲህ መፈንቅለ መንግስት አድርጎ የገባበት የድል ቀኑ እንደሆነም እንደሆነ የታወቀ ነው። ከዚህ በፊት በዛም የተነሳ ነው ሲከበር የነበረው። በአሁኑ ሰዓት ደግሞ በመቀሌ ነው። በርካታ የትግራይ ተወላጆች ሰማዕት የሆኑበት ቀንም የሚታወስ ነው። ሰማዕታት ሐውልት በመቀሌ ላይ ያለውን እንግዲህ የማያውቀው ኢትዮጵያዊ የለም ማለት ይቻላል። እዛ ስፍራ አዳራሽ አለ። አዳራሹ ላይ እያከበሩ እንደሚገኙ ጨምርም የወጡት መረጃዎችን በማስመልከትም ነው ፓናል ውይይት እያደረጉ እንደሚገኙ ጨምርም ነው እንግዲህ የህወሓት ፖለቲከኞች እዛ እንዳታገኙ ጭምርም ነው። ወጡት መረጃዎች ማስመልከት ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ ከሚኪታ ቦረንፎ። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።